ጠንካራዋና ብርቱዋ ለእውነት ብቻ ሟች የሆነችዋ ሰኒ አሁን ባጋቾች እጅ ትገኛለች። በሌላ በኩል ኪራ የብረት መዝጊያ መሆኑን አስመስክሯል። ከብቶችን አስፈትቶ ወደ ቤቱ እየተመለሰ ይገኛል። በሌላ በኩል ደግሞ ራኬብ ስትመጣ ሰኒ ስለጠፋች ቤቲቱን ቀውጥ እያደረገቻት ነው ሰላም ጤና ይስጥልኝ፣ አድማጭ ተመልካች፣ የዩቱብ ቤተሰቦች እንደምናላችሁልኝ። በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልሁኝ ለዚ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ እያልሁኝ ጽናትን ይዥ መጣሁኝ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ሌና ስፔድ አዲሱ የአቶቶ ሾመ ልጅ ምን ፈልጎ ከዛ ቤት እንደመጣ ግጥም አርጋ ስለምታቅ እዛ ገጠር ሄዳም ይህ ነገር አሳስቧት ነበረ። እናም አማራጭ ስላጣች ሰኒን አዝዛት ነበር። የካርታ ፕላኑን ወረቀት ምንነቱን ሳትናገር እቃውን ወደ ቤቷ እንድትወስድ ትዛዝ ትሰጣለች። ትዕዛዝ አክባሪዋ ሰኒ ወደ ቤታቸው አምርታ ካርታና ፕላኑን ለመውሰድ መጣ ነበረ። በዚህ ሰዓት ታዲያ አስጨናቂ ወይም ደግሞ ስፒድ አይቷት ነበር። ምንፈልጋ ነው የመጣች በማለት እሌና እቃ እንደወስድ አዘዘኝ ነው በማለት ወደ ጓዳም ገብታ ነበር። እሱም ተከትሏት ይገባል። ሰኒም የተባለውን ዕቃ ከያዘች በኋላ ወደ ኩሽና ሂዳ ከፍታ ለማየትም ነበረ። ይህ ዕቃ የማን ነው? ምንድን ነው? በማለት ስታጣራ አስጨናቂ ወደ እሷ ይጠጋል። የማን ነው ሲባልም የኔ ነው ይላታል። አሁን ስጭኝ። ሌላ ሰው ሆነ። እሷ ግራ ገባት። ሰኒም ያየችው ነገር ግራ ሲገባት ሰውየው ይው ሲበሳጭና አንዳንድ ነገሮችን ምልክት ስታይበት እሷ በጣም ተናድደች። እንዴት ይበሳጫል ብላ እሌናዋንም እየጠየቀች ነበር። በዚህ መሀል ታዲያ በሉ በቃ ሌላ ነገር ሳይፈጠር እኔ ሊሄድ በማለት ቤቱንም ለቃ ወደ ቤቷ ትሄዳለች። ኪያም ሳሎን ላይ ተቀምጣ ነበር። ምን ሆነች ነው በማለት ብትጠይቃትም በቃ ራስሽን ጠብቄ እኔ መሄድ አለብኝ ሌላ ነገር ይፈጠራል በማለት ቤቱን ለቃ በፍጥነት ትወጣለች። ስፒድም ወደ ሳሎን ሂዶ ነበር ይህ ያምን ሆና ነው በማለት ስጠይቀውም ሰው ስልክ ደውሎላት ነበር፣ በዛን የተበሳጨች በማለት ይሸነግላታል። ቅዱስና ናሆሚ ስለ ኪራ እያወሩ ነው። ያለበት አካባቢ እየተመቸው አይደለም፣ ስለዚህ ወደ ከተማ ቢመጣ ባይነኝ። አሁን አዲስ ነገር የተፈጠረ ይመስላል፣ ከብቶች ጠፍተዋል በማለት ብቻ ስለነ ኪራ እያወሩ ይገኛሉ። ናሆሚ ኪራ ጉዳይ በጣም አሳስቦታል። ቅዱሴ ማፈፍ አድርጎ አሁንም አንድ ሀሳብ አመጣናል ትንሽ ትንሽ ገንዘብ እናወጣጣና አዳዲስ ከብቶች እንግዛላቸውና እንተካያልን ነው። አሁን ጋሸ ከሰማ ደግሞ ስለታመመ ሌላ ችግር ይፈጠራል በማለት ብቻ ችግሮችን ለመፍታት እየተባበሩ ይገኛሉ። ሰኒ ክፉኛ ተበሳጭታ ስለነበር ከምሩ ከጓደኛዋ ቤት ሜዳ ነበር። በዚህ መሃል ታዲያ እባክሽና ትበሳጭ፣ እኔ እኮ ያለ እድሜሽ እየተበሳጨሽ ልታረጅ ነው እያለችም ስታጽናናት ነበረ። ነገረ ስራው ግን ስላልጣፈጣት በጣም ተናዳለች። ውሃም ሰጣት ነበረ። ሰኒም በወሬዋ መካከል ብዙም ሳትጫወት አሁን ያሁን ሂጂ ሻወር መውሰድ አለብኝ፣ ከቤትም ማረፍ ስላለብኝ መሄድ ነኝ በማለት ወረቀቱንም ከዛው ቤት ትተው ትሄዳለች። እምሩም ካየች በኋላ ይህ ወረቀት የምንድን ነው፣ ብቻ ይቀመጥላት፣ አሁን ከምጠራ ስትመጣት ወስደዋለች በማለት እሷም ወደ ጓዳ ወስዳት አስቀምጠዋለች። ሰኒም ወደ ቤቷ መራች። ሰኒም ስፒድ ሲከታተላት ነበርና፣ እሷ እንደገባች እነሱም ማክሳቸውን አድርገው ወደ እሷ ቤት እያመሩ ነው። እናም ግሷ ገብታ ከውስጥ አለች። ስለዚህ እንዴት እንግባ በማለት እየተመካከሩ ነው። እንዴት ማጥቃት እንዳለባቸውና መኪናም እንዳዘጋጁ እያወሩ ይገኛሉ። እኒህም አገር አማን ነው ብላ ሻውሯን እየወሰደች አቤቷ ላይ ትገኛለች። እነሱም እንግዲህ እንዴት ማውጣት እንዳለባቸውና እንዴት መግባት እንዳለባቸው ስላለው ነገር እየተወያዩ ይገኛሉ። ትንሽው ራንኮ ከወሰደች በኋላ አልጋ ላይ ተቀምጣ ስልኳን ቴክስት እያየች የሳቀሽ ነበርና፣ በድንገት በሯይ እንኳን እሷን ማነው በዚህ ሰዓት በማለት በሮችንም ስትጎበኝ ነበር። መስኮቱንም ከፍታ ሰው ብታይ ምንም ነገር የለም፣ ብቻ ግራ ገባት። ድንጋጤ ውስጥ እያለች አስጨናቂ ወይም ደሞ ስፒድ በሩን ከፍቶ ይገባል። እሷም ክፉኛ ስለደነገጠች እንደምንም ተፍጨርጭራ እጁንም ነክሳ በሩን ከፍታ ስትወጣ ውጭ ላይ ያለው ሌላኛው አጋች ይጠብቃታል። በዚህ መሃል ታዲያ እባክህን በማርያም ልውጣ ብብላ ብትለምነውም በፍጹም ብሏታል። ያኛው አስጨናቂ መጥቶ ማንጅራቷን ሲላት ራሷን ስታ ትወድቃለች። እነሱም ተሸክመው ወደ መኪና ወስደዋታል። ራኬብ ከውጭ ሀገር መጣለች። እህቷን ለመጠየቅ ወይም ደግሞ ሰርፕራይዝ ለማድረግ ወደ ቤቷ ማምርታ ነበር። ታዲያ ስትመጣ ግን ቤቱ ምስቅልቅሉ ወጡ አገኘችው። እህቴን ሰርፕራይዝ አረጋታለሁ ብላስባ፣ ነገሮቹ ግን የተገላቢጦሽ ሆነዋል። ራኬብ በድንገት በሩን ከፍታ ስትገባ እንግዲህ ብርድ ልብሱ ጠረጴዛ ላይ ነበር ያገኘችው። እች ልጅ የት ሂዳ ነው? በቃ ቁርስ ስሰራ ልጠብቃትና እሷ ስትመጣ ሰርፕራይዝ አረጋታለሁ፣ ደስ ይላታል ብላስባም እሷ ወደ ኩሽና አምርታ ነበር። ስልክም ደውላላት፣ ስልኩም አልጋው ላይ ተገንቷል። እህቴ የት ሄደች በማለት ጭንቀት ውስጥ ትገኛለች። አቲ ነጭ አበባውን ተሸክሞ ሶፋ ላይ ተገርድሶ ነበርና በድንገት ቅዱሴ ይመጣል። ይህ ልጅ ደግሞ ብሎ ብሎ የሬሳ አበባ ተሸክሞ መተኛት ጀመረ ወይ እች ልጅ ካለችበት ገና ግንድ ብሰጣውም ተሸክሞ ይመጣል በማለት አንዳንድ ነገሮችንም ሲል ነበር። በዛብህ ከብቶቹን ካገተበት ወደዛው ቦታ ሲያመራ ነበርና እናቶ ተሾመ እየተከተሉት ይገኛሉ። እዛም ህሌና አሻንጉሊቷን ይዛ አብራ እየተከተለቻቸው ነው። አሻንጉሊቷም መንገድ ለመንገድ ትጮሃለች። አንቺ እንዳትጮሂ እንዳታዝዥኝ በማለት አሻንጉሊቷ ጋርም እያወራች ሌቦችን መከተልም ጀምራለች። ዛብህም ሂዶ ከደረሰ በኋላ ከብቶች ከታገቱበት አውጦ ግጦሽ እንዲበሉም ሲያደርግ ነበር። እዛው ሜዳው ላይ አስሯቸው ብቻ ከብቶችን እያበላ ነው። ለወዳጅ ለጠላቱ ደስ አይበለው። እናንተ እኮ ጠላቶችን እያስፈለጋችሁልኝና እያሳረራችሁልኝ ያላችሁ በማለት ከብቶቹ ጋርም እየተነጋገረ ነበር ጓደኛውንም ምናባህ አባ መታረግ መጣህ ልታስበለኝ ብለህ ነው በማለት ብቻ ከሱ ጋር አንድ ሁለትም ሲባባሉ ነበር። ከዚህ በፊት ኮ ክፉና ደጉን አሳልፈናል። እነዚህን ከብቶች ስታግት ግን እንዴት ለኔ ደበከኝ? በማለት ብቻ አንዳንድ ነገሮችን ሲነጋገሩ ነበር። አንተ ኮ ወንፊት ስለሆንህ ነው ካንተ የደበኩት ወንፊት ደግሞ ውሃ መያዝ አይችልም። ስለዚህ አንተም እንደዛው ነህ። ለማንም ነው የምታወራው። ስለዚህ ሚስጢር ማካፈል የለብኝም እየተባባሉ ብቻ በዛብህ አንዳንድ ነገሮችንም ተናግሯል። ሚስጢሩ መናገር እንደሌለበትና ሰውየውን እንደማያምነው አስረግጦም ሲነግረው ነበር ሰኒ አስጨናቂ ማንጀራቷን ስለመታት እሷ ለአንድ ቀን ሙሉ አልነቃችም ነበረ። እናም ብርድ ስለነበረ የአስጨናቂ ጓደኛ ሸሚዙን ማሉቋ ለብሷታል። ለምንድን ነው እንደዚህ የምታሽቃበጥ? ልጅቷን ከዚህ በፊት ታውቃታለህ ወይ? በማለት እሱ አጥቁሮም ሲያየው ነበር። ከዚህ በፊት አይቻት አላውቅም። ፎቶዋን እንዳሳየህ ነው ያወቅኳትኝ። ከዛ በፊት እንኳን ተገናኝተንም አይቻትም አላውቅም ቢለውም እሱ ግን ሊያምነው አልቻለም። እንደዚህ ማሽቃበጥ አይመቸንም። ጎዳና ላይ እያለን ብዙ ነገር አሳልፈናል። ሰዎች ዛሬ ልብስ ለብሰን ነው እንጂ የዛኔ እንደ ሰው የሚያየን አንድ ሰው አልነበረም። አንተ ደሞ ያን መከራና ስቃይ እንዳላሳለፍንን እንዲህ እንድታሽቃብጥ አልፈቅድልህም በማለት ብቻ በመጥፎ ዓይንም ሲያዩ ነበር። ሁሉም ሰው አንድ አይደለም ቢለውም በፍጹም ዛን ሁሉም ሰው አንድ ነው፣ እኛ ለነሱ ጥሩ አይደለንም፣ አመለካከታቸውም ጥሩ አይደለም። ስለዚህ ጥሩ ልንሆን አይገባም በማለት ያስጠነቅቀዋል። ሰኒም ራሷን ከሰተችበት ከነቃች በኋላ ማነው ያዘዛችሁ? ማነው የላካችሁ? ከፈለጋችሁ ገንዘብ ልሰጣችሁ እችላለሁ፣ ግልቀቁኝ ቁኝ ጽዮና ታይደል ያዘዘቻችሁ በማለት ጽዮነንም ጠርጥራታለች። ግን ከትንሽ ቆይታ በኋላ አስቢድ እንደሆነ ድምጹንም ለይተዋለች። አንተ አንተ ውሻ አለቅህም፣ እገልሃለሁ በማለት ትዝትበታለች። ስፒድም እንግዲህ ነገሮችን ለማታለል እና ለመሸወድ ሞክሯል። ብቻ እስፒድ ያቶ ተሾመ ልጅ እንደሆነ ያለውን ነገር ይናገራል። አንተ ያቶ ተሾመ ልጅ ነህ በማለት ብቻ ድንግጥ ብላ እየተመለከተችው ነው። ያንን ወረቀት ስጭኝና በሰላማዊ መንገድ ልልቀቅሽ በማለት ነገሮችንም ጠይቋት ነበር። እሷ ግን ያቶ ተሾመ ልጅ በመሆኑ በግርምትም እያየችው ነው ናት ከብቶቹ ስለጠፉ ምግብ አልበላላትና አልጠጣላትም ብሏል። ብቻ ግን እየተጨናነቀች ትገኛለች። ከብቶቹ ሳይገኙ ከቀሩ ሌላ ችግር ነው የሚፈጠር በማለት እየተጨናነቀችም ትገኛለች። ዴብም አሁን ከብቶች ይገኛሉ ተስፋ አለ፣ እንግዲህ እግዚአብሔር ያቃል አንችም ምግብሽን ብይ በማለት እሷ ደግሞ ከብቶቹ ሳይገኙ ብቻ አዲስ ነገር ሳይኖር ምግብ መብላት አላሰኘኝም ብትለውም ምግብ መብላት አለብሽ በማለት ወደ ቤትም ይዟት ሂዷል። በሌላ በኩል ኪራ እነበዛብህን ተከትሎ ስለሄደ ከብቶቹን በቀላሉ ሊያገኛቸው ችሏል። እሌናም ኪራዬ የምልታረግ መጣ ምልሰራለ በማለት ብቻ እየተርበተበተች ስትጠይቀው ነበር። አሁን ዝም በይ እንዳትለፈልፊ በማለት ከብቶቹን በርቀት እየተመለከተ ነበረ። እሌናም እንግዲህ በጣም ስለፈራሽ ሽንቴን መጠኝ እያለች እየተቆነጠነጠች ትገኛለች። ኪራም ይህን አጋጣሚ ተጠቅሞ በበቃንች ሽንት ሽንሽኝ የትም እንዳትንቀሳቀሽን የከብቶችን ልፍታቸው በማለት ከብቶቹንም እየነዳ ወደ ቤቱ ሊያመራ ችሏል። በዛብህም እያበደ ነው፣ በዛው አካባቢ ቆሞ ማን የወሰዳቸው እያለ እየደነፋ ይገኛል። ራኬብ እህቷ ስለጠፋቻት ያዙ ይልቀቁኝ እያለች ነው አለች የተባለችበት ቦታ ስልክ እያፈላለገች እየደወለችላችሁ ትገኛለች። ግን ደሞ ሰኒና የሁ የሚል ዘመድ አዝማድ እልም ብሎ ጠፍቷል። እየተጨናነቀች ነው፣ እህቴ የት ገባችብኝ በማለት ይባስ አውሬ ሆና ትገኛለች። ና መዛዋ አካባቢ ሽንቴን ሸናው በማለት ከአሻንጉሊቷ ጋር ስትላላት በዛ በህል ይዛት ችሏል። ጸጉሯንም ነጭቶ ብቻ አርቲፊሻል ጸጉሯን በእጁ አስዟትም ነበር። መንገድ ላይ ሲለማመኑም ነበር። ቆይ አግኝሻለሁ። አንቺ ነሽ አይደል? ከብቶችን ያስወሰድሻቸው በማለት ሲያስፈራራትም ነበር። ራም ለዴብ ደውሎ ከብቶችን ይዤ እየመጣሁ ነው መንገድ ላይ ጠብቀኝ በማለት ምልክትም አስተላልፏል። ዴቭም እንግዲህ ኪራ የእውነትም የብረት መዝጊያ ባልነው ያመጣሽ በማለት ምልክትም አስተላልፎለታል። ጽናትም ደስ ብሏት ጮቤ እየረገጠች ትገኛለች። ውድና ክቡር የሆናችሁ የቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ በሌላ ቪዲዮ እስከምንገናኝ ድረስ ቸረደሩልኝ።